በዚህ ሰሞን ዩቲዩብ ላይ እያየን ያለነው ነገር ማለቂያ የሌለው ድብድብ በየቦታው ዩቲበሮች የተባሉ ስትገቡ በቃ ድብድብ የሌለበት ቦክስ የሌለበት ቪዲዮ በፍጹም የለም። ይሄን ሰሞን እና ምንድን ነው እንደሚያናክሳቸው? ዩቲበሮች ምን ነካቸው? ምን አይነት መንፈስ ነው የገባ? የአሁኑ መንፈስማ ይለያል ነው የምላችሁ በቃ ማለት የሆነ እርዘም አድርጎ ነው እግሩን የገባባቸው ማለት ነው። በየቦታው ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ እየብዛልኝ እንግዲህ ማርኬና ኤፍሬምም እየተናነቁ ግርቦ ለግርቦ እየተናነቁ እየመጡ ነው። እንዲሁም ደግሞ እነ ብሩኬ እነ ፍፄ ተደበላለቁ። ትናንት የእነ ብሩኬውማ እኮ ይገርማል። ብሩኬን መካከል ላይ ያደርገው ሳንዱች ያደረኩት እገለግላለሁ ብሎ ከመካከል ተጣብቆ ቀረ እና ተደራራቢ ያርጋ አልመሰሏችሁም? እንዳለ ሲደራረቡ ሶስቱ ማለት ነው። ይህን ወከታች ብሩኬ ከመካከል ፍጼ ከላይ፣ ምን ጉድ እየተካሄደባቸው ነው? እንደው ተመልካችም አሁንስ መከራው በላ። በየቦታው የሚያየው ነገር በቃ የሚያስጨንቅ አንድ የሚያዝናና ነገር የለም። እና አንዳንድ እንኳን የሚያዝናና ለተመልካቾቻችሁ ብታቀርቡ። አለ ለነገሩ እነሱ እኮ ማለት ነው፣ ቤተሰብ የምሬ ነምላቸው እንደዚህ ተደበላልቀው ተቧቅሰው ደምናምን ተፋሰስን ብለው ማለት ነው። ግን ይሄ ቪዲዮ ዝግት ሲል እንዴት እንደሚፈነጥዙ ስለማታውቁ ነው። በቀይ ተነጥዛሉ ከአንድ ላይ ተሰብስበው ማለት ነው እና ግን እዚህ ቪዲዮ ላይ ልክ የእውነት እየተጣሉ አስመስለው የሚመጡት ነገር ደግሞ እኮ ሲችሉበት እና አሁን ኤፍሬምን ብናይ ማለት ነው፣ እንግዲህ ሽጉጥ ይዞ ከማርኬ ቤት ገብቶ ማርኬ ወይ በሽጉጥ መቶ ሊገለው ነው። እኔ እኮ ግራ ነው የገባኝ፣ በሽጉጥ መቶ ሊገለው ነው። እኔ ወንድ ልጅ ማለት ነው እንዲህ ፊት ለፊት ወጥቶ በቪዲዮ እየፈከረ የሚጣላ ወንድ እኔ ወንድ ብያ ጠራውን። በነገራችን ላይ ማለት እነሱ አሁን የቀልድ ስለሆነ ነው እንጂ የእውነት ቢጣሉ እዚህ ሚዲያ ላይ መጥተው እንደዚህ አይፈካከሩም ነበረ። በዛ ላይ ደግሞ ኤፍሬም ቤዛን ጠራት። አሁን ማርኬን ሊደበድብ መጥቶ ቤዛን ጠራት ማለት ነው። አስቡት እንግዲህ ምን አይነት ጨዋታ እንደሚጫወቱ እነዚህ ሰዎች ነው? ግን ማለት ነው በሰው ህይወት እንደዚህ ጥውልቅ ብላችሁ ገብታቸው ሰውን ደስታ የምታደፈረሱ ሰዎች ግን በሰላም ነው። አሁን ኤፍሬም ግን ምን ሆኖ ነው ማለት ባለፈው ልክ እንደማስታረቅ አድርጎት ምናምን ታረቁ፣ አትጣሉ እያለ ነበር አሁን ደግሞ ነገሩን ክርብት ብት አድርጎት ማርኬን አንተ ባለጌ፣ አንተ ማጋጣም ትማግጥባታለህ እያለ ማርኬን ስሙን እያስጠቆረው ነው ማለት ነው። ከማርኬም ላይ ስተታለ። በዚህ አጋጣሚ ማለት ባለፈው ቤዛ ስስ ነግረው ቀጥታ መናገር ሲገባው ሳይ ነግራት ሄደ። ከዛ ነገር ሁሉ ተጠማዘዘ ማለት ነው። የሁሉም እውነት አላቸው ከፍሬም ውጭ፣ ቤዛም እውነት አላት መረጃ ደርሷታል። ግን ደግሞ ቤዛ ማለት አቤት ምላስ እረ፣ ሴት ልጅ ቀስ ስትል ነው እንደ እውነት ቢኖረሽም። ቤዛ ቀስ በስኪ ኧረ በፈጣሪ ልክ እንደ ፈንድሻ ጣጣጣጣ እኮ ነው የምትለው ቤዚ ለማንኛውም ማርኬና ኤፍሬም ወንድምነታ ወንድማማቾች ስትሆኑ ነው የሚያምርባችሁ እንደዚህ ስትጣሉ አታምሩም ደሳትሉም ፍቅራችሁን መልሱ ያው ለኛ እውነት አስመስላችሁ የምታመጡት ለእናንተ ግን እውነት ለመናገር ይሄ እውነት አይደለም ጀርባ ላይ በጣም ፍቅር ናችሁ ወደ እነ ብሩኬ ሲሄድ ደግሞ እንግዲህ የማርኬና የብሩኬ ታሪክ አንድ ሆነ ከዚህ ጋር አሁን ብሩኬና ማርኬ የኋላ ታሪክ ነው እንዲህ እየበጠበጣችሁ ያለ ማርኬም ያሳለፈ ታሪኩ ፎቶ መጥቶበት ነው። ብሩኬም ያሳለፈ ታሪኩ ፎቶ መጥቶበት ነው። በፎቶ ምክንያት ነው እንግዲህ ብሩኬ ሰው ተደባደበ። ሀይኒ ወጥታ አለቀሰች። እንዴ እኔ ምን አደረግኩ? የኔን ቤት እኮ ነው የሚያውቀው የእሱን ቤት አይደለም። ለምን እኔ ከዚህ ውስጥ ለምን እገባለሁ እያለች እየየ ብላ እያለቀሰች ነበር። እና በዚህ አጋጣሚ ግን ብዙ ሰው አለቃቀሷን በጣም ነቅቶባታል። የሆነ ሀይኒ ስታለቅስ እንደዚህ አይደለም ሀይኒ ስታለቅስ ቤቷ በጣም ደም ነው የሚመስለው በነገር እንበዋ ራሱ እኮ አያስወራትም ሃይሚ ከዚህ በፊት ስታለቅ ሳይታችኋት ከሆነ ማለት ነው የምር እንባዋን እንደዚህ ከመጥረግ ውጭ እንደዚህ ችላ እንኳን አታወራም አሁን ትናንትና ግን እንዲህ ደስደስ ብላ እኔ ምን አደረግኩሽ ለምንድነ የደበደበው እያለች ስታለቅ ነበረ እና እንባዋ የእውነት አይደለም ድራማ መሆኑ ያስታውቃል በጣም ብዙ ሰው እየያላቸው ነው። እንደኔ ግን ሀፍትሽን ትንሽ እያመንኩት ነው የእውነት ተጣልተዋል ስላለ ማለት ነው። ለነገሩ ምኑ ይታወቃል። ነገረ ስራው ሁሉ ድብልቅልቅ ልቅ ያለ ጉድ ከሆነ እንግዲህ እውነት ማነው ብሩኬ ልጅ መተቶት ከሆነ በጣም አሁን ከባድ ነው ለምሳሌ ህጅ ወደ ህግ ከሄደ ብሩኬ ላይ የሚደርሰው ነገር ከባድ ነ በዛ ላይ ደግሞ ይሄ ተንኮለኛለች ከሀይሚ ላይ ምን አይነት ነገር ምን አይነት ጣጣ እንደሚያመጣ አይታወቅም። እና ሀይሚ ጭራሽ ሀገሩን ለቅቄ እሄድልሃለሁ የማታይበት ቦታ ኔ እሄድልሃለሁ ብላለች። አሁን ዛሬ የት እንደምትሄድ አናቅም። እንግዲህ በጭራሽ ዓይኔን አታየውን ብላ ነበር የተለየችው፣ ትናንትና ማለት ነው እና ሀይሚ ምን ፈልጎ ነው ለምንድነ የደበደበው ለምንድነ የመታው ሚሊዮን ብሎ ነው እያለች ነበር። እና ሀይሚ ደግሞ ሚሊዮን ብሎ ነው ማለት ምን ማለት ነው? የደበደበውማ እኮ ለአንቺ ብሎ ነው፣ አንቺ ስለሚያፈቅርሽ በአንቺ ስለመጣበት ነው። ንቆታል እኮ ናቀው። ልጅ እኮ ይገባዋል፣ እውነት ለመናገር ዱላ ይገባዋል። ግን ደግሞ ዱላ መፍትሄ ሊሆን አይችልም። ወይኔ፣ እነዚህ ዩቲበሮች ዘንድሮ እንደ ምን ምን ሊያመጡ ነው? እርስ በርሳቸው ተደበላልቀዋለቁ እኮ። አፍልታችኋል ይል ነበር ሀሰን ዩቲብ ያኔ ከሀይሚና ከብሩኬ ጋር ሲሰራ ማለት ነው። አፍልተሻል፣ አፍልታችኋል ይል ነበር እና ፍፁምና ሄኖክማ ፈልተዋል። በቃ ማለት አሁን የተጣሉት ሀይሚና ብሩኬ ነው። እነሱ ግን ምንድነው እንደዚህ የሚያደበላልቃቸው? ማለት ለድብድብ ሁላ ያደረሳቸው ነገር የግል ጸብ አለባቸው? እንደ የግል ጸብ አስመሰሉት እኮ ተናንቀው ተፈጣርቀው ሊሞቱ። ብሩኬ አሁን ከዛ ጋር ባይኖር እስኪ ማን ነው እዛ ጋር የሚገላግላቸው? አንዳንዴ ከሚጣላው ከሚደባደበው ይልቅ ተገላጋይ ማነው። ገላጋይ ደግሞ ይጎዳል። እና አሁን ሀይሚ አይኔን መቱኝ ብላ ነበር ቁጭ አለችው ማለት ነው። ስለዚህ ብዙ ጊዜ ገላጋይ ሆናችሁ አትግቡ ይባላል። ከመካከል የትኛው ሰው እንደህነታችሁ እንኳን ማስተዋል አትችሉም እና በጣም ከባድ ነው። ሀይሚ ደግሞ ሰው ሲጣላ እንደዚህ ከመካከል ገብተሽ ለመገላገል አትሞክረኝ። እነዚህ ወጠምሻ ወጠምሻ ወንዶች መካከል ላይ እርግጥ ቢያደርጉሽ አሁን የምልትሆኝ ነው በዛ ሰዓት። ለማንኛውም ተመልካቾች አሁን እንደዚህ ሲሆኑ በጣም ብዙን ልቡን የሚታመም ተመልካች አለ። እውነት በእነሱ እንጨናነቃለን እንደዚህ ሲጣሉ ምናምን እና አትጨናነቁ። እናንተ ቪዲዮን ዝም ብላችሁ እስኪ የሚመጣላችሁ ሳትጨናነቁ በሰላም ማለት ራሳችሁን ሳታጨናንቁ ያን ያክል ተመልከቱ ቪዲዮ ማለት ነው። ያው ሁሉም ነገር መጨረሻ ስለሚኖረው መጨረሻውን ማየት ነው። ራሳችሁን አታጨናንቁ። አንዳንዴ ደግሞ በቃ መረዳት አለባችሁ፣ አለ አይደል? ይሄ እንደዚህ ምንም በማያጣላቸው ምክንያት እንደዚህ የሚደበላለቁት ከምን የተነሳ ነው ብላችሁ ስታስቡ የሆነ በቃ ስራ ነው ብላችሁም ታስባላችሁ እና ስራ ነው ብላችሁ አእምሯችሁን አሳምናችሁ ብትሰሩ ብትመለከቱ የተሻለ ነው ራሳችሁ